ኢትዮጵያውያን ዘውትር እንዳይናቸው ብሌን የሚመለከቱትና የትውልድ ተስፋ አድርገው የሚቆጥሩት የባንዲራ ፕሮጀክት ነው ታላቁ የኢትዮጵያ ህዳሴ ግድብ። ይህ በበርካታ ፈተናዎች ታጅቦ ለተሻለ ውጤት የበቃው አገራዊ ፕሮጀክት ወደ መጨረሻው ምዕራፍ መሻገር ችሏል። ይህ ግድብ የኢትዮጵያውያንን ታሪክ የሚቀይር ነው ያሉት በዋቻሞ ዩኒቨርሲቲ የዱራሜ ካምፓስ መምህርና ተመራማሪ የሆኑት አቶ አለምና አብርሃም፣ ይህም በርካታ ትሩፋቶችን ያዘለ መሆኑን አንስተዋል። የኢትዮጵያን ታሪክ የሚቀይር ግድብ ነው። መሰረተ ድንጋይ ከተጣለበት ጀምሮ ያው ቅድም በርካታ ፈተናዎች ሲገጥሙት የነበረ ነው። አጠቃላይ የህዳሴ ግድብን ስናነሳ አጠቃላይ የኢትዮጵያን ኢኮኖሚ ይቀይራል የሚል ነገር ነው። መብራት ያልደረሰባቸው አጠቃላይ ገጠራማ አካባቢዎች መብራት እንዲያገኙ የማድረግ አንደኛው የህዝብ ተጠቃሚነትን የሚያረጋግጥ ነው። የግድቡ ወደ መጨረሻ ምዕራፍ መድረስም የማኒፋክቸሪንግ ዘርፍን ጨምሮ በሌሎች ተግባራት ላይ ተሻጋሪ ውጤትን የሚያመጣ መሆኑንም አንስተዋል። በከተሞች ላይ በማንፋክቸሪንግና በኢንዱስትሪ በምናደርገው ሽግግር የፓወር እጥረቶችን የሚቀርፍ አንዱ ትልቁ ህዳሴ ነው የሚል ነገር አለን። ስለዚህ እንደ ስሙም የኢትዮጵያን ህዳሴ የሚያረጋግጥና ከዛም አልፎ ለምስራቅ አፍሪካ የኤሌክትሪክ ሽያጭ የምናከናውንበት በሂደትም ደግሞ ገቢን የምናገኝበት ሰጥቶ መቀበል መርህን ዴቨሎፕ እያደረግን ገቢ የምናገኝበት ሂደትን የሚያጠናክር ነው። ይህን ሀሳብ የሚጋሩት በዋቻሞ ዩኒቨርሲቲ የዱራሜ ካምፓስ ቺፍ ኤግዚኪቲቭ ዳይሬክተር እና የአለም አቀፍ ቢዝነስ ባለሙያው ረዳት ፕሮፌሰር ዘውዴ ክፍሌ የታላቁ የኢትዮጵያ ህዳሴ ግድብ ለሀገራችን ኢኮኖሚያዊ ፋይዳ ዘርፈ ብዙ መሆኑን ተናግረዋል። አሁን ያለው የህዳሴ ግድብ ጉዳይ ይሄ ትልቅ ጉዳይ ነው። እንደ ገር ይሄን ነገር አሁን በዚህ ጊዜ አስመርቀን ወደ ፕሮዳክሽኑ ከተገባ አሁን የሚታየው በተለይ አሁን ወደ ኢንዳስትሪው ወደ ፕሮዳክሽን ኢንዳስትሪ ስንገባ እነዚህ በተለይ ትላልቅ ኢንዳስትሪዎችን ኢንቨስትመንት ከውጭ ለመሳብ ትላልቅ ኢንዳስትሪዎች እነዚህ በተለይ ኃይል የሚፈልጉ ኢንዳስትሪዎች አገር ውስጥ ገብተው ኢንቨስት እንዲያደርጉ እንዲያቋቁሙ ትልቅ በር የሚከፍት ነገር ነው እና ይህንን ነገር ስናደርግ ምርቶችን እዚህ ሀገር እያመረቱ ወደ ሌላ ሀገር ጭምር የሚሸጡ ትላልቅ የሆኑ ካምፓኒዎችን ወደ ሀገር መሳብ የምንችልበት ነው። ቀጣይ አሁን የሚቀጥለው ሚና ምናልባት ሁሉም ሀገር ከነዳጅ እየተላቀቀ ወደዚህ ወደ ኤሌክትሪክ ፓወር ነው እየተሸጋገረ እሄ የሚሄደውና ከዚህ በኋላ ባለው ስለዚህ ሀገራችን እንደው በዚህ ማንንም ሁሉንም ነገር ቀድማ ምናልባት ያንን ኢኮኖሚ ትን መጠቀም የምትችልበትን እድል ሊፈጥር የሚችል በጣም በቀላል የማይታይ እንደኛ ሀገር እንደ ኢትዮጵያ በጣም ትልቅ አችቭመንት እንደ እንደ ምሁራኖቹም ገለጻ ይህን አገርን በብርቱ የሚያራምደውን ፕሮጀክት የመጨረሻ ሪቫኑ እስኪቆረድ ድረስ ድጋፎች ተጠናክረው መቀጠል እንደሚገባቸው አሳስበዋል። ነገሪም በጣም ትልቅ ለውጥ ሊያመጣ የሚችል የሚታይ የኢኮኖሚ ለውጥ ሊያመጣ የሚችል ነገር መሆኑና ሁሉም የሀገሪቱ ህዝብ በእርግጥ የተሳተፈበት ነው፣ የተረባረበበት ነው። ዳሴ ግድብ አሁንም የቀሩ ፓርቶች አሉ። አሁን ጥሩ ደረጃ ላይ አሁንም ህዝቡ ከጎኑ በመሰለፍ የቀረውን ስራ እስከ ዳር በማድረስ ተጠቃሚነታችንን ማረጋገጥ አለብን የሚል እምነት ይኖረኛል።